ሰላም ጤና ይስጥልኝ። ወደ ዩቲዩብ ቻናል የተከታታዮች እንኳን በሰላም መጣችሁ። ለቻናሌ ደግሞ አዲስ ስለሆናችሁ እኔ ዶክተር አብርሃም ካሳሁን እባላለሁ። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በዛሬ ቆይታችን እንግዲህ ስለ ልብ ድካም በሽታ ወይም በእንግሊዝኛው ሃርት ፌለር ስለሚባለው የጤና ሁኔታ የምንመለከት ይሆናል። ስለዚህ በሽታ እንግዲህ ምንነት፣ የአጋላጭ ምክንያቶቹ ምን እንደሆኑ ምን አይነት ምልክቶችን እንደሚያሳዩ ጉዳቶቹ፣ ዝርዝሮቹን እና የጉዳቶቹ አይነቶች ምን እንደሆኑ ምን አይነት ምርመራም እንደምናካሄድላቸው ለመመርመር እንደገናም ደግሞ ሕክምናው ምን እንደሚመስል እና መከላከያ መንገዶችን በደንብ እንመለከታለን። እስከ ፍጻሜው ድረስ አብራችሁን ቆዩ። ከምንነቱ ስንጀምር እንግዲህ የልብ በሽታ ወይም የልብ ድካም የምንለው በሽታ እንግዲህ ሥር የሰደደ የልብ በሽታ ሲሆን ልባችን በስተይክል ደምን ለሰውነታችን በማያቀርብበት ሁኔታ የሚከሰት የልብ በሽታ ነው። እንግዲህ ሰውነታችን እንግዲህ ኦክሲጅንን እና የተለያዩ ንጥረ ነገሮችን ይፈልጋል። በስተ ለመስራት እነዚህን እንግዲህ የሚያገኘው ከደም ነው። ይህም ደም እንግዲህ በበቂ ሁኔታ ወደ ሰውነቶቻችን የማይዘዋወር ከሆነ የሰውነቶቻችን በስትክክል ስራቸውን መስራት አይችሉም ማለት ነው። ስለዚህ የልብ ድካም እንግዲህ ይህ እንዳይከሰት እና በስትክክል ሰውነታችን በቂ ኦክሲጅን እና የተመጣጠነ ምግብን እንዳያገኝ አድርገዋል ማለት ነው። ይህን እንግዲህ ሰውነቶቻችንን ይጎዳል ማለት ነው። በሁለት በዋነኛነት ሁለት አይነቶች ናቸው የምናያቸው እና በግራ በኩል የግራብ ቬንትሪክል በሽታው ወይም የልብ ድካም እንለዋለን ወይም እንደገናም ደግሞ በቀኝ በኩል ደግሞ ሲከሰት የራይት ቬንትሪክል የልብ ድካም እንለዋለን፣ ወይም ራይት ሳይድ ሃርት ፌለር እና ሌፍት ሳይድ ሃርት ፌለር፣ በቀኝ በኩል የሚከሰተ የልብ ድካም እና በግራ በኩል የሚከሰት የልብ ድካም ብለን እንከፍለዋለን ማለት ነው። ሌሎችም የሚከፋፈሉበት አይነት ሁኔታ አሉ። ብዙ ጊዜ ግን ሰውነት ልቦቻችን መኮማተር በማይችሉበት ጊዜ እና ወደ ሰውነቶቻችን ደምን በትክክል ፓምፕ አድርገው ወይም በማይልኩበት ሁኔታ የሚከሰት በሽታ ነው ማለት ነው የልብ ድካም የምንለው ማለት ነው። ሁለቱንም አንድ ላይ ደግሞ አቀናጅቶ ሊከሰት ይችላል ማለት ነው። ይህ የልብ በሽታ ማለት ነው። ምን አይነት አጋላጭ ምክንያቶች አሉ የሚለውን ስናይ እንግዲህ አንደኛ የደም ቧንቧ በሽታዎች ናቸው። እነዚህ ልክ እንደ ማይኮርዲያል ኢንፋክሽን የምንለው ማለት ነው። እነዚህ የደም ቧንቧ በሽታዎች ማለት ደም እንግዲህ ለሰውነቶቻችን ብቻ ሳይሆን ለራሱ ለልብ ያስፈልጋል። ስለዚህ የልብ የልብ በትክክል እንዲሰራ እነዚህ የትናንሽ የሆኑ የደም ቧንቧዎች አሉ ወደ ልብ የሚወስዱ ማለት ነው። ደም ከልብ ልብ በሚመታበት ጊዜ ወደ ራሱ የሚወስዱ የትናንሽ ቧንቧዎች አሉ። እነዚህ ትናንሽ ቧንቧዎች በሚጠብበት ጊዜና ወደ ሰውን ልብ ክፍሎች በማይደርሱበት ሁኔታ ጊዜ የሚከሰት በሽታ ነው። ይህም እንግዲህ ልብ በትክክል እንዳይመታ የልብ መስሎች ወይም የልብ ጡንቻ እንዲሞት እና ለልብ ድካም እንድንጋለጥ ሊያጋልጠን ይችላል ማለት ነው። ሌላኛው ደግሞ ከፍተኛ የሆነ የደም ግፊት ነው። የደም ግፊት በሽታ ያለባቸው ሰዎች በትክክል የማይቆጣጠሩት ከሆነ በመድኃኒት ማለት ነው፣ ይህ የልብ ድካምን ሊያስከትል ይችላል ማለት ነው። አንደኛ የልብ ላይ ጫና በመፍጠር ያው እንግዲህ የደም ግፊት የሚባለው እንግዲህ ብዙ ጊዜ ወደ ሰውነቶቻችን የሚወስዱ እነዚህ አርተሪዎች ወይም የደም ወሳጅ ቧንቧዎች ማለት ነው፣ እነሱ በሚጠቡበት ጊዜ የሚከሰት ግፊት ነው። እኔ የደም ግፊት እንለዋለን ማለት ነው። በዚህ የተነሳ እንግዲህ ልባችን በደንብ በኃይል እንዲመታና ወደ ሰውነቶቻችን ለማስኬድ ልብ በጣም ይመታል። በዚህ የተነሳ እንግዲህ ልብ ላይ በጣም ጫና ይፈጠራል። በዚህም የተነሳ ልብ አንደኛ መጠኑ እንዲያድግ ሃይፐርቴንሲቭ ፋርስ ዲዚዝ እንለዋለን። መጠኑ ከፍ እንዲል እንዲያድግ ያደርጋል። እንደገናም ደግሞ በልብ በተደጋጋሚ በሚመታበት ጊዜ የልብ ድካምን ሊያስከትል ይችላል ማለት ነው። ሌላኛው እንደዚህ የስኳር በሽታ ነው። የስኳር በሽታ የተለያዩ ሰውነቶቻችንን ክፍል ይጎዳል። ከእነዛ የተለያዩ ክፍሎች አንዱ እንግዲህ ልብ ነው። ስለዚህ የልብ በሽታን ያስከትላል ማለት ነው። ሌላኛው እንግዲህ ካርዲዮማይፓቲስ የምንላቸው ናቸው። እነዚህ ዳይሌትድ፣ ሃይፐርቴንሲቭ የምንላቸው የካርዲዮማይፓቲ ወይም የልብ ጡንቻዎች ህመሞች አሉ። እነዚህ የጡንቻዎች ህመሞች በተለያዩ ምክንያቶች ሊከሰቱ ይችላሉ። እነዚህ የጡንቻዎች እንግዲህ በስትክክል በማይመቱበት ጊዜ በሚያብጡበት ጊዜ እንደገናም ደግሞ ቀጥ ነው በሚሰፉበት ጊዜ የሚከሰቱ በሽታዎች ናቸው። ይህ እንግዲህ ስለተወሰነ ጊዜያት የሚቀጥል ከሆነ ቶሎ በትክክል ልብ ወደ ኖርማሉ ሳይመለስ የሚቀጥል ከሆነ የልብ ድካምን ሊያስከትሉ ይችላሉ ማለት ነው። ሌላኛው ቫልቡላር ሃርት ዲዚዝ የምንለው ነው። እንደሚታወቀው እንግዲህ ልቦቻችን አራት ቻምበሮች አሏቸው። የላይኛውና የታችኛው ቻምበሮች ከዛ ደግሞ የግራና የቀኝ ቻምበሮች የምንላቸው አሉ ቀኝ የላይኛውን ቻምበር ወደ ቀኝ የታችኛው ቻምበር የሚለይ ቫልቭ አለ። ያም ማለት እንግዲህ ደም ወደ ኋላ እንዳይመለስ የሚያደርጉ በሮች እንበላቸው ለዚህ ቪዲዮ በሮች አሉ። እነዚህ በሮች እንግዲህ አንደኛ በሚጠቡበት ጊዜ እንደገናም ደግሞ በሚሰፉበት ጊዜ እንደገናም ደግሞ እዛው ስቲፍ ሆኖ ወይም ደርቀው በሚቀሩበት ጊዜ የሚከሰቱ የቫልቩላር ሃርት ዲዚዞች አሉ። እነዚህ በሚቀጥሉበት ጊዜና እንግዲህ ቶሎ መፍትሄ ካልተገኘላቸው የልብ ድካምን ሊያስከትሉ ይችላሉ ማለት ነው። ሌላኛው ደግሞ እነዚህ አሪቲሚያስ የምንላቸው ናቸው። እነዚህ አሪቲሚያ የምንላቸው ልብ በስተትክክል በማይመታበት ጊዜ የተለያየ የልብ ትርታ አለ። ኖርማል የልብ ትርታ በማይሆንበት ጊዜና ልብ በተለያዩ የሲንክሮናይዝድ ባልሆኑ ምቶች የሚመታ ከሆነ ኛ ከላይ ያሉት የሃርት ቻምበሮች ክፍሎች ማለት ነው ከታችኛ የሃርት ቻምበሮች ጊዜ በማይናበቡበት ጊዜ የሚከሰት ሁኔታ ነው። ይህ በሚቀጥልበት ጊዜ እና ቶሎ መፍትሄ የማይሰጠው ከሆነ የልብ ድካምን ያስከትላል እና ያም የሃርት ፌለርን ሊያስከትል ይችላል ማለት ነው። ሌላኛው እንግዲህ በኮንጀኒታል ሃርት ዲዚዝ የምንለው ወይም በውልደት ህጻናት ሲወለዱ የልብ ስትራክቸራቸው ወይም የልብ ክፍሎቻቸው በትክክል ፎርም ላይሆን ይችላል ማለት ነው። በዚህም የተነሳ ወደፊት በሚቀጥልበት ጊዜ የልብ ድካምን ያስከትላልን ሊያስከትል ይችላል ማለት ነው። ሌላኛ ደግሞ አንዳንድ ቫይረስ በሽታዎች ለምሳሌ ኤች አይ ቪ ቫይረስ ራሱን ችሎ የልብ በሽታን ሊያስከትል ይችላል። ኮቪድ-19ም ከልብ በሽታ ጋር እንደዚሁ የተቆራኘ ነው። ሌሎችም ቫይረሶች አሉ። እነዚህ ቫይረሶች እንግዲህ የተለያየ አንደኛ የልብ ጡንቻዎችን ሊጎዱ ይችላሉ። የልብ ቫልቦችን የተለያዩ የሰውነት የልብ የልብ አካላትን በመጉዳት እንግዲህ ለልብ ድካም የማጋለጥ እድልን ይጨምራሉ ማለት ነው። ሌላኛው ደግሞ የደም ማነስ ነው። የደም ማነስ በሚቀጥልበት ጊዜ ደም እንግዲህ ደም ማነስ በሚከሰትበት ጊዜ ሰውነቶቻችን በትክክል ደም አያገኙም ወይም እነዚህ ኦክሲጅንን የሚሸከሙትን ሄሞግሎቢኖች በሚያንሱበት ጊዜ እነዚህ ሰውነቶቻችን ኦክሲጅንን አያገኝም። በዚህም የተነሳ እንግዲህ ልብ ላይ ጫና ይበዛል። በደንብ ቶሎ ቶሎ ምታ ሰውነቶቻችን ነው እንግዲህ የሚሉት ቶሎ ቶሎ ምታለንና በትክክል እነዚህ ኒውትረንቶችን ወይም የተመጣጠነ ምግቦችን እንደገናም ደግሞ ኦክሲጅኖችን እናገኝ የሚል ትዕዛዝ ይደርሰዋል። ልብም እንግዲህ በዚህ በሚመታበት ጊዜ በጣም ሀያት ቦታርስ ፌለር የምንለው አለ። በጣም እንዲመታና እንዲደክም ሊያደርግ ይችላል። ይህም እንግዲህ ቶሎ መፍትሄ ካልተገኘ ለት የልብ ድካምን ሊያስከትል ይችላል ማለት ነው። እዚህ ምልክት ላይ እዚህ ምስል ላይ እንደምታዩት እንግዲህ እዚህ የአይኑ ኮንጀክቲቫ አካባቢ በጣም ፔል ሆኖ ግርጥት ያለ የአይን ክፍል ነው የምታዩት ማለት ነው። ፔል ሆኖ ማለት ነው ፒንክ እንደመሆን ይልቅ ፔል በሚሆንበት ጊዜ። ሌላ ደግሞ አልኮሆል ነው። አልኮሆል ከዳይሌትድ ካርዲዮማዮፓቲ ጋር የተገናኘ ነው። ያ ማለት እንግዲህ አልኮል ከዳይሬክትሊ የእንትን የልብ ጡንቻዎችን የሚጎዳ ሰብስታንስ ነው ማለት ነው። ስለዚህ በተሻለ አቅም አልኮልን አለመጠጣት ይመከራል ማለት ነው። ምንም ጥቅም ስለሌለው ምንም ጥቅም የሚባል ነገር የለውም አልኮል ከጉዳት ውጪ በስተቀር ማለት ነው። ሲጋራ ማጨስ። ሲጋራ ዳይሬክትሊ አንደኛ እንደ ስቲሙላንት ነው፣ የልብ ትርታን ይጨምራል፣ የልብ ምትን ይጨምራል። ሌላኛው ደግሞ ብዙ ካንሰሮችን ሊያስከትል ይችላል። ሌላኛው ደግሞ እነዚህ ፔሪፌራል አርተሪዎች እንዲጎዱ ያደርጋል። አርተሪዎች ማለት ደም ወሳጅ ቧንቧዎች ማለት ከልብ ወደ ሰውነቶቻችን የሚወስዱ እነዚህ ደም ወሳጅ ቧንቧዎች እንዲጠቡና እንዲጎዱ አርቴሪዮስክሌሮሲስ እንዲከሰት፣ መጀመሪያ ግን የቧንቧዎቹ በውስጥ በኩል ያሉት ኢንዶቴሊያል ዳሜጅ ያስመጣል ማለት ነው። እዚህ ውስጥ ኒኮቲን ኒኮቲን ወይም ሲጋራ ውስጥ ደግሞ ያሉ ኬሚካሎች ማለት ነው። በጣም ከብዙ ካንሰርን ኮዝ የሚያደርጉ ኬሚካሎች በውስጡ ስላለው ሲጋራ ማጨስ ጀስ ምንም ጥቅም ስለሌለው ማለት ነው። ከስቲሙላንት ውጪ ምንም ጥቅም የለውም። ማቆም ይሻላል። እሱንም ከመጥን በላይ ያለው ውፍረት እዚህ ጋር እንደምታዩት ማለት ነው። ሰውነቶቻቸው ቀጠን ያሉ ሰዎች ማለት ነው ልቦቻቸው አይቸገሩም። ቢኮዝ ትንሽ ሰውነት ክፍል ስላላቸው ወድቶሎ ደም ደርሶ ይመለሳል ማለት ነው። ግን አሁን እነዚህ ትላልቅ ወፍራም የሆኑ ሰዎች ክብደታቸው በጣም የጨመሩ ሰዎች ልቦቻቸው በጣም ሊመቱ ይገደዳሉ ማለት ነው ያም እንግዲህ ልብ ላይ ጫና ያመጣል ማለት ነው ስለዚህ ሰውነት ክብደት በጨመረ ቁጥር ልብ ላይ ጫና ይመጣል ልብ ላይ ጫና ሲመጣ እንግዲህ ከተወሰነ ጊዜያት በኋላ ልብ ራሱ ፌል ማድረግ ይጀምራል በቃ ይሰለቸውና ያው በሌመን ተርምስ ነግራችሁ ይሰለቸውና ጀስት ስራዬን መስራት አልችልም እንደማለት ነው ስለዚህ ክብደት መቀነስ ወይም ከመጠን በላይ ያለፈ ውፍረት ልብ ላይ ጫና ያበዛል። ሌላኛው ደግሞ አደንዛዥ ዕፅ የሚጠቀሙ እነዚህ እንደ ኮኬይን እንደ እና ሌሎች ሄሮይን ያሉ አደንዛዥ ዕፅ የሚጠቀሙ እንደ አንዳንድ ስቲሙላንቶችን የሚጠቀሙ እነዚህ እንግዲህ የልብ ላይ በጣም ጫና ያበዛሉ ማለት ነው። ስለዚህ እነዚህን አለመጠቀም ይመከራል ማለት ነው። ሌላኛው ደግሞ የቤተሰብ የልብ ታሪክ ወይ ሕመም ያለባቸው ሰዎች ይህም እንግዲህ የቤተሰብ የልብ ሕመም ያለባቸው ሰዎች ወደ ልጆቻቸው የመተላለፍ እድላቻቸው ወይም በዘረ ሐረግ የመተላለፍ እድሉ ከፍተኛ የሆነ ሁኔታ የሚፈጥር ነው ማለት ነው። ሌላኛው ደግሞ ደካማ የአመጋገብ ስርዓት ያላቸው እዚህ ምስል ላይ እንደምታዩት ማለት ነው። እነዚህ በትራንስፋት ትራንስፋት በጣም ሰውነቶቻችንን የሚጎዳ ለአቴሮስክሎሮሲስ፣ ለኮሌስትሮል መጨመር ከፍተኛ አስተዋጽኦ የሚያደርግ የኮሌስትሮል አይነት ነው ራሱ ማለት ትራንስፋት እና ደግሞ ሌላ በሶዲየም በጣም የበለጸገ ማለት ብዙ ጨው ያለባቸው ምግቦችን የሚመገቡ ከሆነ እነዚህ ሁለቱም ይሄ ትራንስፖርት ኮሌስትሮልን ይጨምራል። ያም እንግዲህ ለአቴሮስክሎሮሲስ እንደገና ለደም ቧንቧ መጥበብ ከዛ ደግሞ ለደም ግፊት መጨመር ከዛ የልብ ሕመም ሊያጋልጠን ይችላል። ሶዲየምም ደግሞ እንደዛው የደም ግፊትን በመጨመር እንደዚሁ የልብ ምትን እና የልብ ስራ ላይ እና የልብ ላይ ጫና ሊያስከትል ይችላል። እንደገናም ደግሞ ኮሌስትሮል የምንለው መጥፎ የሆነ ኮሌስትሮል ወይም ነጤጅ እንት ኤልዲኤል የምንላቸው እንደ አይነት ሎው ዴንሲቲ ሊፖፕሮቲን የምንላቸው የኮሌስትሮል አይነቶች አሉት። እነዚህ ቲጂ የምንላቸው ማለት ነው። እነሱ በሚጨምሩበት ጊዜ ሰውነትን ለንትን ለደም ግፊት መጨመር፣ እንደገናም ደግሞ ለልብ በሽታ የመጋለጥ እድላችንን በጣም ይጨምራሉ ማለት ነው። ሌላኛው ደግሞ ምን አይነት ምልክቶችን ያሳያሉ? አሁን ቅድም እንዳልነው በቀኝ በኩል የልብ መድከም እና በግራ በኩል የልብ መድከም ብለን ከፍልናቸዋል አይደል? እንደ ብሮድሊ ማለት ነው። እንደዚህ የከፈልነው ምክንያት እንግዲህ በቀኝ በኩል እና በግራ በኩል የተለያየ ምልክቶችን ሊያሳዩ ስለሚችሉ ማለት ነው። ብዙ ጊዜ ግን ለቀኝ በኩል የልብ ድካም መንስኤው ብዙ ጊዜ የግራ በኩል የልብ መድከም ነው። ስለዚህ ሁለቱም አንድ ላይ ሊከሰቱ ይችላሉ ማለት ነው። ስለዚህ በአጠቃላይ አሁን የልብ ድካም ያለበት ሰው በአጠቃላይ ላይ ሊሰማው የሚችለው የአካል ብቃት እንቅስቃሴ ሲያደርግ በጣም ይደክሟል። ትንሽ እንኳን መንገድ ወክ በሚያደርግበት ጊዜ የትንፋሽ ማጠር፣ ትንሽ በሚንቀሳቀስበት ጊዜ፣ ተቀምጦ እንኳን ሲነሳ የልብ ድካም በልብ በጣም ስራ መስራት ከመሰልቸቱ ልበል እዚህ ጋር በጣም ስራ ጫና ከመብዛቱ የተነሳ የድካም ስሜት እና የስራውን በስትክል አለመስራት ሊከሰት ይችላል ማለት ነው። ሌላኛው ደግሞ ኖክቹሪ የምንላቸው ነው። አሁን ለምሳሌ ብዙ ጊዜ በሰውነቶቻችን ውስጥ እነዚህ ፈሳሾች እንዲከሰቱ እንዲጠራቀሙ ያደርጋል የልብ ድካም መኖር ማለት ነው። ስለዚህ ልክ ማታ ማታ በሚት ኖክቹርኒያ ማለት ማታ ማታ ሽንት መሽናት ማለት ነው። ማታ ማታ ሽንት እንዲሸኑ የሚያደርግበት ምክንያት አንደኛ በሚንቀሳቀሱበት ጊዜ ቁጭ በሚሉበት ጊዜ ብዙ ጊዜ

የደም መጠን ስለሚቀንስ ልብ በደንብ ደምን ስለማይመታ ወደ ኩላሊት የሚደርሰው የደም እንትን መጠን ይቀንሳል። በዚህ የተነሳ ቀን ቀን ብዙ ጊዜ እሽንተሽን፣ ማታ ማታ ግን በሚተኙበት ጊዜ ፍላትሊ እንደምንም ብሎ ወደ ኩላሊት የመድረስ እድሉ ከፍተኛ ይሆናል ማለት ነው። በዛ የተነሳ ነው ማታ ማታ ብዙ ጊዜ ኩላሊት በደንብ ደምን ስለሚያገኝ፣ ለዛ ነው ማታ ማታ ብዙ ጊዜ ሰዎች ሽንት ብዙ ጊዜ የሚሸኑት ማለት ነው። ሌላኛው እንግዲህ በስፔሲፊካሊ በግራ በኩል የልብ ድካም ያለባቸው ሰዎች የትንፋሽ መቆራረጥ ስሜት ይሰማቸዋል። ያ ማለት እንግዲህ ወደ ሳምባ ደም እየተመለሰ ነው ማለት ነው። በግራ በኩል ሲሆን ቢኮስ ከልብ ወደ ሰውነት ስለማይመጣ ወደ እዛው ሰውነት ላይ እንዲቀር ወደ ጀርባ እንዲመለስና ወደ ልብ ደም ደመላሽ ቧንቧዎች ወደ ልብ በትክክል እንዳይመለስ ያደርጋል ማለት ነው። ስለዚህ ወደ ደም እንዳይመጡ ወደ ልብ እንዳይመጡ ስለሚያደርግ እነዚህ ደሞች ወደ ሰውነቶቻችን ይቀራሉ። ስለዚህ በግራ በኩል ደግሞ የልብ ድካም ከተከሰተ በሳንባዎቻችን በሳምባ ላይ ትልቅ ክብደት እና ጫና ያመጣል ማለት ነው። ስለዚህ የሳምባ እጥረት እዚህ ምስል ላይ እንደምታዩት ይሄ የልብ መጠኑ በጣም እንደዚህ ይሄንን ያህል ከፍ ብሎ ሳለ በቀኝ በኩል እና በግራ በኩል እነዚህ ሳምባዎች ማለት ነው፣ ጥቁር መሆን ነበረባቸው አየር ሲሞሉ ማለት ነው። እዚህ ከምታያቸው አየር የተሞላ ከሆነ ጥቁር ነበር የሚሆነው፣ ግን በጣም ፈሳሽ ስለረጠበ ሳምባዎቻቸው ይህ ምስል ላይ የምታዩት ነጭ ሆኗል ማለት ነው። ይህ እንግዲህ በፍሉድ ወይም በፈሳሽ የተሞላ ሳምባ ነው ማለት ነው እዚህ ምስል ላይ የምታዩት። ስለዚህ እንደዚህ አይነት ምልክት እንደዚህ አይነት ምልክትን የምታዩ ሊሆን ይችላል ማለት ነው። ስለዚህ ይ ይሄ ሳምባ በጣም በመርጠብ የተነሳ የትንፋሽ መቆራረጥ ሊሆን ይችላል። ማታ ማታ ሌሊት ላይ ከተኙበት እንትን የትንፋሽ አጥሯቸው ሊነሱ ይችላሉ ትንፋሽ ብለው ማለት ነው። ላይክ በቃ በሚተኙበት ጊዜ ይተኛሉ ከዛ ልክ እንደ ሚድል ኦፍ ናይት ማለት ነው ላይክ ተኝተው ከእንቅልፎቸው የሚቀሰቅስ የትንፋሽ ማጠር ነው የሚከሰተው ማለት ነው። ሌላኛው ደግሞ ኦርቶፒኒያ የምንለው ነገር አለ። ይሄ ኦርቶፒኒያ የምንለው በስትክክል ፍላትሊ ወይም ያለ ትራስ መተኛት አይችሉም። ያለ ትራስ ከተኙ ሳምቦቻቸው በጣም ይባስ ይረጥባሉ። በዚህም የተነሳ እንግዲህ እንትናቸው ሊከሰት ይችላል የትንፋሽ እጥረታቸው ሊጨምር ይችላል። ስለዚህ ሁለት ትራስና ከዛ በላይ ይጠቀማሉ ማለት ነው። ያንን ኦርቶፒኒያ እንለዋለን ማለት ነው።

ሌላኛው ደግሞ የቀኝ ጎን የልብ ድካም የምንለው ነው። በዚህ ጊዜ እንግዲህ ወደ ሳምባ ሳይሆን የሚመለሰው ወደ ተቀረው የሰውነት ክፍል ነው የሚመለሱት ማለት ነው። ይህም በሚሆንበት ጊዜ እንግዲህ የእጅና የእግር ማበጥ፣ የጉበት ማበጥ እና የሆድ መነፋትና ማበጥ፣ ሆድ እቃ ውስጥ ፍሉድ መከማቸት ወይም ፈሳሽ መከማቸት ሊያስከትል ይችላል ማለት ነው። እዚህ ጋር እንደምታዩት እንደዚህ ጥርምስ የሚል በእግሮቻቸው አካባቢ ጥርምስ የሚል ትን ሊያስከትል ይችላል ማለት ነው። የደም ይሄ የልብ ድካም በቀኝ በኩል የሚከሰተው የልብ ድካም ማለት ነው። በአብዛኛው ጊዜ ሁለቱም አንድ ላይ ሊከሰቱ ስለሚችል ይሄ የግራ ብቻ ነው፣ ይሄ የቀኝ ብቻ ነው ልንል አንችልም ማለት ነው። ስለዚህ ሁለቱም አንድ ላይ ሊከሰቱ ይችላሉ ማለት ነው። በተቀጣይ እንግዲህ ስለ ጉዳቶቹ እናነሳለን። በዚሁ ከቀጠለና ሕክምና ካልተካሄደለት ይሄ አሁን የዘረዘርናቸው ምልክቶች ማለት ነው በጣም የሚከ- የከፋ ደረጃ ሊደርሱ እና ሰውን እንትን ልብ በራሷ ምንት ማለት ማትችልበት ልብ ራሷን በራሷ ለማዳን ትሞክራለች፣ ኮምፐንሴት ለማድረግ ማለት ነው። ስራውን በጣም ጫናው ይበዛባታል። ግን ጫናን በስቶባት ራሷን ኮምፐንሴት እያደረገች ልትሰራ ትችላለች። ግን ከመጥን በላይ ከሚሆንበት ጊዜ እንግዲህ በጣም ትደክማለች። ዲኮምፐንሴትድ ሀርት ፌለር እንለዋለን። ያንን ሊያስከትል ይችላል ማለት ነው። ሌላኛው ደግሞ መደበኛ ያልሆነ የልብ ምት ራሱ የልብ ድካም ሊያስከትል ይችላል ቀደም መደበኛ ያልሆነ የልብ ምት የልብ ድካምን ሊያስከትል ይችላል ብለን ነበረ እንደ ሪስክ ፋክተር እንደ አጋላጭ ምክንያት አሁን ደግሞ እራሱ በራሱ የልብ ድካም መደበኛ ያልሆነ እዚህ ላይ የሚታዩ እነዚህ አትሪያርፊቭ ፍላት የሚሆን ሊሆን ይችላል የተለያዩ የመደበኛ ያልሆኑ የልብ ምቶችን ሊከሰት ይችላል እንደ ጉዳት ሌላኛው ደግሞ የኩላሊት መጎዳት ነው ኩላሊት በስተክል ደም እያገኘ ካልሆነ በስትክክል ስራውን አይሰራም። በስትክክል ስራውን የማይሰራ ከሆነ የቆሻሻ በሰውነቶቻችን ውስጥ ይከማቻል ማለት ነው። ያም እንግዲህ ራሳችንን ሰውነቶቻችንን ይጎዳል ማለት ነው። ስለዚህ ኩላሊት ዋነኛው ስራው ምንድን ነው? ቆሻሻን ከሰውነት ማስወገድ ነው። በሽንት መልክ ማለት ነው። ስለዚህ ይህ በማይሆንበት ጊዜ ሰውነቶቻችን ላይ የማያስፈልጉ ቆሻሻ ናቸው የተባሉ ተረፈ ምርቶች ይከማቻሉ። ይህም እንግዲህ ለሰውነቶቻችን መጥፎ ናቸው ማለት ነው። ከኩላሊት ችግር ባለፈ ሰውነትን ይጎዳሉ ማለት ነው። ሌላኛው እንግዲህ ቅድም እንዳልነው ኮንጀስቲቭ ሄፓቶፓቲ ሊከሰት ይችላል። ያ ማለት የጉበት ውድቀት ሊያካትት ይችላል። ጉበት ወደ ራይት ሳይድ ሃርት ፌለር እንዳልነው ማለት ነው። ራይት ሳይድ ሃርት ፌለር ሲኖር ወደ ሰውነቶቻችን ነው የሚመለሰው የደም ቅድም እንዳልነው የደም ማለት ነው ወደ ሰውነቶቻችን ወደ ኋላ ባክፍሎ ይኖራል ማለት ነው። ስለዚህ በዚህም የተነሳ ጉበቶቻችን ያብጣሉ። ጉበቶቻችን ላይ ፍሉድ መከማቸት ይጀምራል ማለት ነው። በዚህም የተነሳ በስተክል ስራውን እንዳይሰራ ኢንተርፌር ሊያደርግ ይችላል ማለት ነው። ከነዚህ በላይ ደግሞ በስተመጨረሻ ምንም መፍትሄ ካልተ ቶሎ መፍትሄ ካልተደረገለት እስከ ሞት ድረስ ሊያደርስ ይችላል። ስለዚህ እነዚህን ጉዳቶች እንትን የሚያሰጋችሁ ከሆነ ቅድም ያልናቸው ምልክቶች የሚታዩችሁ ከሆነ ቶሎ በፍጥነት ወደ ሐኪም ቤት ሄዶ በሐኪም በመመርመር መታከም ያስፈልጋል ማለት ነው። ስለዚህ እንግዲህ ሐኪም ቤት ሄዳችሁ እንበልና ምን አይነት ምርመራዎች ነው የሚያካሂድላችሁ? አንድ ሐኪም ስንል መጀመሪያ ሂስትሪ ነው የሚወስደው። ሂስትሪ ማለት የክሊኒካል ግምገማ ነው። ታሪካችሁን ይወስዳል። ምን አይነት ምልክቶችን ነው እያዩ ያሉት? እንደገና ደግሞ ሪስክ አላችሁ ወይ የሚለውን በደንብ ይመረምራል ማለት ነው። ከዛ በኋላ ደግሞ የአካል ምርመራ ያደርጋል ማለት የልብ የሰውነቶቻችሁ እብጠት አለው የለም። ከዛ በኋላ ሳንባዎቻችሁን ያዳምጣል፣ ልባችሁን ያዳምጣል። እንደገና ደግሞ ሰውነቶቻችሁን በስትክክል ይመረምራል። ሆዳችሁ አካባቢ ተከማሽተዋል ወይ እነዚህ ፈሳሾች አይደሉም ወይ፣ እንደገና ደግሞ ጉበቶቻችሁ ጋር ህመም አለ ወይ የለም የሚለውን፣ እንደዚህ ደግሞ አንገት አካባቢ የሚገኙ እነዚህ ደም መላሽ ቧንቧዎች አብጠዋል አላበጡም የሚለውን በስትክክል ይመረምራቸዋል። አንደኛ ያ ነው የአካል ብቃት የአካል ምርመራ ማድረግና ታሪክ መውሰድ ማለት ነው። ሌላኛው እንግዲህ የደም ምርመራ ነው። እነዚህ ብሬን ናትሪዩሬቲክ ፔፕታይድ የምንለው የደም እንትን አለ። ያ ሞር ስፔሲፊክ ነው፣ የልብ መጎዳትን የሚገልጽ ነው። ስለዚህ ይሄ ሰብስታንስ ማለት ነው በሰውነት ውስጥ ወይም በደም ውስጥ በጣም ከፍተኛ ከሆነ የልብ ድካም አለ፣ ልብ በጣም ተጎድቷል የሚለውን ያሳያል ማለት ነው። የደረት ራጅ ሊነሳ ይችላል። እዚህ የደረት ራጅ እንደምታዩት እንግዲህ ቅድም ካሳያቸው ይለያል። ያም ይሄ እንግዲህ አየር የተሞላ የሳምባ አይነት ነው። ግን ትልቁ ነገር ግን ይሄ የልብ መጠኑ በጣም ከፍ ብሏል ማለት ነው። ስለዚህ ካርዲዮሜጋሊ ልታዩ ትችላላችሁ። የደረት የራጅ ላይ እንግዲህ የልብ መጠን መጨመርን ልታዩ ትችላላችሁ። ከዛ የሳንባ ሁኔታም ለማየትም ይጠቅመናል ማለት ነው ራጁ። ስለዚህ ሳምባ ላይ እነዚህ ፍሉድ ወይም ሳምባ ረጥቧል ያረጠበም የሚለውን ልታዩ ትችላሉ። ማለት ነው። ሌላኛው ኢኮ የምንለው ነው ኢኮንግሬስ፣ አልትራሳውንድ ነው የልብ አልትራሳውንድ የልብ አልትራሳውንድ እናያለን። ቫልቮቹ እንዴት ናቸው? እነዚህ የላይኛውን ቻምበር ከታችኛው ቻምበር የሚለያዩ እነዚህ ቫልቮች ምን በስትክክል እየሰሩ ነው ወይ ስቲፍ ናቸው ወይ እንደገናም ደግሞ ዘግተው ቁጭ ብለዋል ወይ ይከፈታሉ ወይ እላያቸው ላይ ሌሎች እንትኖች ኢንፌክሽኖች አሉ ወይ የሚለው በደንብ ይመረምራል ማለት ነው እንደገናም ደግሞ የልብ መጠኑ የ የልብ ጡንቻ መጠኑን ጨምሮ አለ ያልጨመረ ብዙ የሚታዩ ነገሮች አሉ። እነሱን ይመረምራል ማለት ነው በኢኮካርዲዮግራፊ የምንለው ወይም የልብ አልትራሳውንድ ማለት ነው። ሌላኛው እንግዲህ ኤሌክትሮካርዲዮግራፊ የምንለው አለ ኢሲጂ የምንለው እዚህ ምስል ላይ እንደምታዩት እንግዲህ ትናንሽ የሆኑ የሚጣበቁ ነገሮች አሉ። ደረቶቻቸው ላይ ይጣበቅና ከዛ በኋላ የልብ ትርታው ምን ይመስላል ይህም የልብ ትርታ ምን ይመስላል የሚለውን ይነግረናል። እንግዲህ ስለዚህ የልብ ምት ችግር አለው የለውም ወይ የሚለውን እንደገናም ደግሞ የልብ ሰጥተን እንትን ብላ ከፍ ብሏል አላለም፣ እና ደግሞም ወደ ልብ እየሄደ ያለው ደም ተቋርጧል አልተቋረጠም ብዙ ነገር የሚነግርን ነገር አለ። ስለዚህ እሱን ሁላ እንመረምራለን ማለት ነው። ከነዚህ ካለፈና ግዴታ በትክክል ዲያግኖስ ካልተደረገ እና ሌላ ተጨማሪ ምርመራ የሚያስፈልግ ከሆነ የልብ ኤምአርአይ እና ሲቲ ስካን የደረስ ሲቲ ስካን ልንልክ እና ልንመረምር እንችላለን ማለት ነው። እንትን ሕክምናው ምን እንደሚመስል ስናይ፣ እንግዲህስ ብዙ ጊዜ ቅድም ያላቸውን ምልክቶቹን እንትን ማለት ነው ሪቨርስ ማድረግ ነው፣ ምልክቶቹን ማለት ነው። ከዛ አንደርላይን ኮዙ መታከም አለበት። ያም ማለት አንደርላይን ኮስ ለእንግዲህስ የልብ ድካሙን ያመጣው መንስኤው መታከም አለበት። እሱ ካልታከመ ምንም መፍትሄ አይገኝም ማለት ነው። አንደኛ እሱን እናክማለን። ከዛ በተጨማሪ ደግሞ እነዚህ ምልክቶቹን መቀነስ ነው። ለምሳሌ ከመጥን በላይ የሆነ ፈሳሽ በሰውነት ውስጥ በሳምባ ውስጥ በሰውነቶቻችን ውስጥ የሚገኝ ከሆነ እነዚህ እንደ ነፍሩሴማይድ ስፓይኖላክቶን ያሉ ዳይሮቲክሶችን እንሰጣለን ማለት ነው። እነዚህ ሚነራል ኮርቲኮች ናቸው። ስለዚህ እንደነዚህ አይነት መድኃኒቶችን እንሰጣለን የደም ውስጥ በሰውነት ውስጥ ያለውን የፈሳሽ እንትን ለማስወገድ ዳይሮቲክስ የምንላቸውን ግርስ በሽንት መልክ ቶሎ ቶሎ ብለው ከሰውነቶቻችን እንዲወገዱ የሚያደርጉ መድ መድኃኒቶች ናቸው ማለት ነው። ሌላኛው ደግሞ በልብ ላይ ያለውን ስራ ለመቀነስ እና የደም ግፊትን ለመቀነስ የሚረዱ እነዚህ ኤሲኢ ኢንሂቢተሮች እና ኤአርቢስ የምንላቸው መድኃኒቶች አሉ። እዚህ ጋር ለምሳሌ ኢናላፕሪልና ሎሳርታንን ጠቅሻለሁ። እነዚህ መድኃኒቶች ሊታዘዙ ይችላሉ ማለት ነው። መጠናቸውን እንግዲህ ከዶክተር ጋር በማማከር ከሐኪሞት ጋር በማማከር ነው የሚለዩት። የአይነቶቹንም ራሱ ሌላ አይነት ሊያዝሎት ይችላል ግን ከሐኪሞት ጋር በመማከር ሊለይ ይችላል። እነዚህ እንግዲህ የልብ ላይ የሚደርሰውን ጫና በመቀነስ የደም ግፊትን በመቀነስ ሊሰጥ ይችላል። እነዚህ ቤታ ብሎከርስ ልክ እዚህ ጋር ቢሶፕሮሎን የጠቀስኩት የደም ግፊትን በመቀነስ ልብ ላይ ያለውን ጫና ለመቀነስ የሚረዱ መድኃኒቶች ናቸው። ሌላኛው ደግሞ የልብ ምትን በስትክክል ለማስተካከል የምንጠቀመው ዲጎክሲን የምንለው ዲጆክሲን ዲጆክሲን የምንለው የመድኃኒት አለ ማለት ነው። እሱም እንግዲህ ልብን በትክክል እንዲያረጋጋ እና እንትን እንዲል በትክክል ልብ እንዲመታ የሚያደርግ መድኃኒት ነው ማለት ነው። እንደዚህ አይነት መድኃኒቶች ሊታዘዙላችሁ ይችላሉ። እና ሌሎችም ብዙ መድኃኒቶች አሉ። እነሱንም ሊታዘዙሎት ይችላል ማለት ነው። ሌላኛው ደግሞ ምን አይነት መከላከያ መንገዶች አሉ? መከላከያ መንገዶች እንግዲህ ቅድም ያልናቸው አጋላጭ ምክንያቶች እንደጠቀስን ሁላ ከአጋላጭ ምክንያቶች እንግዲህ ተቃራኒ ነገር ማድረግ ነው ማለት ነው። ለምሳሌ የደም ግፊት ካለብዎት የደም ግፊቶትን ያሚን የደም ስኳር ካለብዎት የደም ስኳሩን በስትክክል መቆጣጠር ነው። የደም ግፊት ካለ የደም ግፊትን በስትክክል መቆጣጠር ነው። ስለዚህ እነዚህ የደም ስኳርና የደም ግፊት ተብሎ የተሰጣችው መድኃኒት ካላ ሳያቋርጡ በስትክክል መውሰድ ነው። ስለዚህ አንደኛው ነገር እዚህ ጋር ልናገር የምፈልገው የደም ግፊት እና የደም ማነስ የተለያዩ በሽታዎች ናቸው። የደም ግፊት የምንለው ደም በአርተሪዎች ላይ ወይም በደም ወሳጅ ቧንቧዎች ላይ የሚያደርገው ጫና ነው። ያ የደም ግፊት እንላለን። የደም ማነስ የምንለው ግን ደም ውስጥ የሚገኘው እነዚህ ሄሞግሎቢኖች የምንላቸው ወይም እነዚህ ኦክሲጅንን የሚሸከሙ ቀይ የደም ህዋሶች በሚያንሱበት ጊዜ የሚከሰት ነው። ስለዚህ ከንትን ጋር አይገናኝም። የደም ግፊትና የደም ማነስ የተለያዩ ህመሞች ናቸው። ስለዚህ በስትክክል የደም ማነስ አለብኝ ብለው አንዳንድ ሰዎች የደም ግፊትን አይወስዱም። ያም በጣም አደገኛ ያደርገዋል ማለት ነው። ሌላኛው ውፍረት መቀነስ ነው። ውፍረት መጨመር ከ አንደኛ ከደም ግፊት ጋር፣ ከከፍተኛ የስኳር መጠን መጨመር ወይም ከስኳር በሽታ ጋር፣ እንደገናም ደግሞ ከልብ በሽታ ጋር ከኮሌስትሮል መጨመር ጋር በጣም የተገናኘ ነው። ውፍረት መጨመር ማለት ነው፣ አንሄልዚ የሆነ ዌይት ጌን ማለት ነው። ስለዚህ እነዚህ ብዙ ጊዜ ሴንትራል ኦቤሲቲ ያለባቸው ሰዎች እነዚህ ለሜታቦሊክ ሲንድሮም በጣም የተጋለጡ ስለሆነ እነዚህ የልብ ድካምን ሊያስከትሉ ይችላል። ስለዚህ ውፍረትን በተቻለ መጠን በ ጤናማ መንገድ መቀነስ ያስፈልጋል ማለት ነው። ሌላኛው የአካል ብቃት እንቅስቃሴ ማድረግ ነው። የአካል ብቃት እንቅስቃሴ ሲያደርጉ እንግዲህ በስትክክል በሳምንት ለ በሳምንት ሶስት ቀን ቢያደርጉ በቀን ለ30 ደቂቃ ቢሰሩ ብዙ ወክ በደንብ ቢያደርጉ ተኝተው አለማሳለፍ ነው። በቃ በአንደኛ ነት መክራችሁ ተኝቶ አለማሳለፍ ነው። ከዛ በተረፈ ደግሞ ተመጣጣኝ የሆኑ ኤክሰርሳይሶችን መስራት ጤናማ የሆነ ክብደት መጨ ክብደት እንዲኖሩት ማድረግ። ሌላኛው ማጨስን ማቆም ማጨስ፣ ማንንም አልጠቀምም። ከጉዳት ከጥቅሙ ይልቅ ጉዳቱን ያመነጨው ማለት ነው። ጉዳቱ ስንን እንግዲህ ብዙ ካንሰሮችን ያስከትላል። የደም ግፊትን ይጨምራል። የደም ቧንቧ መጥበብን ያስከትላል። እንደገናም ደግሞ ለልብህ ም ሊያጋልጥ ይችላል። ለኩላሊት የማያጋልጠው የሰውነት በሽታ የለም። ስለዚህ ማጨስን ያቆሙ። ሲጋራ ማንንም አይጠቅምም። ሌላኛው ደግሞ አልኮልን መቀነስ ወይም ማቆም ነው። በድራስቲካሊ መቀነስ አይቻልም። ቢኮዝ አልኮል ዊዝድራል ሲንድሮም ይባላል። አልኮል ዊዝድራል የሚባል በሽታ ስላለ ድራስቲካሊ መቀነስ አይቻልም። ግን አልኮልን የማይጠቀሙና የማይጠጡ ከሆነ ጭራሽ እንዳያስቡት ለመጠጣት ማለት ነው። ምንም ጥቅም የለውም። ጥቅሙ ጥቅምም አለው ቢባል ጉዳቱ ነው የሚያመዝነው፣ እና ሰውነትን በጣም ይጎዳል አልኮሆል። ስለዚህ አልኮሆልን ቢያቆሙ ይሻላል። ሌላኛው አደንዛዥ እጾችን አለመጠቀም ነው። ይሄ ሰውነትን ይጎዳሉ፣ እንደገናም ደግሞ ልብ ድካምን ሊያስከትሉ ይችላሉ። እንደገኛ ዲፔንደንሲ ያመጣሉ፣ ሶሽ ኢኮኖሚካሊ በጣም ትልቅ የሆነ ኢፌክት አላቸው። ስለዚህ እነዚህ እነዚህን ቢያቆሙ ይመከራል ማለት ነው። እነዚህን እነዚህን በማድረግ የልብ ድካምን ወይም የሃርት ፌለርን ሊከላከሉ ይችላሉ ማለት ነው። እና ውድ ተመልካቾቼ ይሄ ለዛሬ ይዤላችሁ የቀረብኩት የጤና ርዕስ ይሄን ይመስል ነበረ። በሌላ ቪዲዮ እስክንገናኝ ድረስ ላይክ፣ ሼር እና ሰብስክራይብ አድርጉ። ጥያቄ ካላችሁ ስለ ልብ በሽታ ጥያቄ ካላችሁ ከታች ኮመንት ሴክሽኑ ላይ አስቀምጡልኝ እመልስላችኋለሁ። እና በሌላ ቪዲዮ እስክንገናኝ ላይክ፣ ሼር፣ ሰብስክራይብ ያድርጉ። አመሰግናለሁ። መልካም ጊዜ ይሆንላችሁ። ደና ሰምቱ።